አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ ላይክ እና ሸር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ከሁሉ አስቀድሜ ከብዙ ልፋት በኋላ በምትገኝ በዚች የስኬት ዕለት፣ በብዙ ችግርና ሐዘን መካከል በምትገኝ በአንዲት የደስታ ቀን፣ በብዙ ጨፍጋጋና ደመናማ እለቶች መካከል በተገኘች የደስታ ብርሃን በፈነጠበቀች ውብ እለት በመካከላችሁ ተገኝቼ የደስታ ተካፋይ እንድሆን እድሉት ስለተሰጠኝ የተሰማኝን ክብር ለመግለጽ እወዳለሁ። ውድ ተመራቂዎች፣ እውቀት ወይም ኖሌጅ በውስጡ ጥበብን ወይም ውዝደም፣ ክህሎት ስኪል፣ እና እጓለ ገብረ ዮሐንስ ኢትዮጵያዊ ሊቅ ሰናይት የሚላትን ቨርቹ ጠቅልሎ የያዘ የሰው ልጅ ከሌሎች ፍጥረታት ልቆ እንዲገኝ ከፈጣሪ የተሰጠው አቅምና እድል ነው። እውቀት ሊረቅም ሊገዝፍም ሊታይም ላይታይም ሊከብድም ሊቀልም ቢችልም መሰረታዊ ጠባዩ አዳጊ ወይም ኮስማኒ ሊሆን መቻሉ ነው። የዩኒቨርሲቲ ዋና ዓላማ እውቀቱን ሁሉ ለተማሪዎች ማስጨበጥ አይደለም፣ አይቻልምና የእውቀትን ምንነትና ጥቅምን እንጂ። ዛሬ ስውሩ የእውቀት ዓለም መጋረጃ ለእናንተ የተገለጠ ስለ መሆኑ የምስክር ቀን ነው። ለእውቀት መቅደስ ሚስጥር ተካፋይ ለመሆን ብቁ እጩ መሆናችሁ የተገለጠበት ዕለት ነው። ስለሆነም እናንተ የዛሬ ተማራቂዎች ለማወቅ የተዘጋጃችሁ፣ የእውቀትን ጥቅም የምታውቁ፣ የእውቀትን ኃይል የምትረዱ ሁናችኋል በኮምፒውተር ቋንቋ ፎርማትድ በኪነ ጥበብ አነጋገር የተቃኘ ክራር፣ በእናቶቻችን አነጋገር ደግሞ የተሟሸ ምጣድ እንጂ አዋቂዎች አይደላችሁም። ማሰብ እንድትጀምሩ እንጂ አስባችሁ ስለ ጨረሳችሁ ዛሬ አልተመረቃችሁም። በዛሬ ዕለት ከዚህ ታላቅ የትምህርት ተመርቋም ተመርቃችሁ ተመራቂ ስትባሉ በአንድ የሙያ መስክ በዓለም ላይ ምን ያክል እውቀት እንዳለ ያም እውቀት እንዴት ሀብትና ብልጽግና ደህንነትና ሰላም፣ ፍትሕና ዲሞክራሲ እንደሚሆን በጥቅሉ ድንጋይ እንዴት ዳቦ እንደሚሆን፣ ውሃ እንዴት መብራት እንደሚሆን፣ መርዝ እንዴት መድኃኒት እንደሚሆን፣ ጊዜ ገንዘብ እንደሚሆን፣ እውቀት ካለ ውሃን ሽቅም ማፍሰስ፣ ጉምን መዝገን እንደሚቻል የእውቀት ብልጅታ በአእምሮአችሁ መፈጠሩን ለማመልከት ነው። ልክ ክብሪት እንደ መጫር ነው። በርቶ ይጠፋም ይሆናል ወይም ያቀጣጥልም ይሆናል። ብልጭታውን ወደሚቀጣጠል የእውቀት እሳት መቀየር ከዚህ በኋላ ለእናንተ ዛሬ የተሰጣችሁ ኃላፊነት ነው። ብልጭታውን ከተንከባከባችሁት ያድጋል፣ ካልሆነ ግን ሊጠፋ ይችላል። ላለው ጨመርለታል፣ ለሌለው ግን ያው ያለው ይወሰድበታል እንዲል መጽሐፍ። እውቀት አብሮን የሚቆየው ስናሳድገው ብቻ መሆኑን ልብ በሉ። ማይምነት እንደሚያገረሽም አስተውሉ። ስለሆነም ዋና እውቀት ፍለጋ ዋናው ትምህርት ቤት ከፊት ለፊታችሁ ነው። እስከ ዛሬ መምህራን ያስተምሯችሁ ነበር። ከዚህ በኋላ ግን ራሳችሁን በራሳችሁ ታስተምራላችሁ። እስከ ዛሬ በሳምንት ማብቂያ ወይም በሰምስተር ማለቂያ ላይ መምህራኖቻችሁ ይፈትኗችሁ ነበር። ከእንግዲህ ወዲያ ግን ኑሮ በየቀኑ ትፈትናችኋለች። እስከ ዛሬ የፈተና ውጤታችሁን መምህራኖቻችሁ ያርሙላችሁ ነበር። ከዚህ በኋላ ግን ህይወት ታርምላችኋለች። የእስከ ዛሬው የትምህርት ውጤታችሁ ኤና ቢ ሰባና ሰማኒያ ቁጥር ነበር። ከዚህ በኋላ ግን የፈተና ውጤታችሁ ብልጽግና ወይም ድህነት፣ ፍቅር ወይም ጥላቻ፣ ሹመት ወይም ሽረት፣ ክብር ወይም ውርደት፣ ህይወት ወይም ሞት ሁኖ ሊመጣ ይችላል። ውድ ተመራቂዎች፣ በዩኒቨርሲቲ ቆይታችሁ በጥልቀት የማሰብን አቅም፣ የእውቀትን ጉልበትና ኃይል ተረድታችኋል። የእውቀት ድሃ እንጂ የገንዘብ ድሃ የሚባል ነገር እንደሌለ ከሳይንስ ተምራችኋል። ማንም ሰው ሲወለድ እርቃኑን ይሁን እንጂ ምጡቅ የብልጽግና ምንጭ የሆነ አእምሮ ከፈጣሪ ዘንድ ይዞ እንደመጣ ተረድታችኋል። የሰው ልጅ ዕጣ ፈንታ በሌሎች ሰዎች እጅ ሳይሆን በአእምሮ ውስጥ እንደተቀመጠለት አውቃችኋል። በዩኒቨርሲቲ ቆይታችሁ በተደጋጋሚ ትፈተኑ ነበር። መፈተን ምን እንደሆነ የፈጠና ውጤት ምን ሊያስከችል እንደሚችል በአግባቡ ተለማምዳችኋል። አእምሯችሁ የፕሮብለም ሶሉሽን በወረቀት ላይ ማምጣትን ተምሯል። ባዶ ቦታ ሙሉ ፊሊንግ ዘ ብላንክ ስፔስ እንድታብራሩ፣ ከብዙ ምርጫዎች መካከል ትክክለኛውን እንድትመርጡ፣ እውነትና ሐሰት እንድትለዩ፣ በየወት ገኑ እንድታዛምዱ ተጠይቃችሁ አልፋችኋል። አሁን የልምምድ ጊዜ አብቅቶ እውነተኛው የፈተና ሕይወት ከዚህ በኋላ ይጀምራል ሙሉ ትጥቅ ይዛችኋልና ይህን ነባረር ዓለም ለመቀበል ልበሙሉ እንጂ የምትሸበሩ አይደላችሁም የችግር ሁሉ መፍቻ ዕውቀት መሆኑን ተረድታችኋልና ችግርና ፈተናን አትፍሩ ፎቅ ወደ ላይ የሚሠራ ሕንፃ ነው መጀመሪያ ግን ሥራውን ወደታች በመቆፈር መጀመር ግድ ነው ብዙ ለማምረት በአግባቡ ቤት ውስጥ የተቀመጠን ዘር ጭቃ ላይ መጣል ግዴታ መሆኑን ልብ በሉ። ሕይወት ጭቃ ላይ ብትጥላችሁ አብስታ ልታበቅላችሁ መሆኑን ልበ ሙሉ ሁኑ። በተማራችሁበት የሙያ መስክ በመሰማራት ራሳችሁንና ወገናችሁን አገልግሉ የሚል ምክር ላስራችሁ አልፈልግም። ይልቁንም የልባችሁን ፍላጎት መሻት ተከተሉ ፎሎ ዩር ሃርት እላችኋለሁ እንጂ የሰለጠናችሁበት ሙያ መነሻችሁ እንጂ መድረሻችሁ ለመሆኑ እርግጠኛ መሆን አይቻልምና ከዩኒቨርሲቲ ያገኛችሁት መስፈንጠሪያ ሞላ ወይም ስፕሪንግ ቦርድ እንጂ መታሰሪያ ገመድ አይሆንባችሁ። ስኬት የሚመጣው የምንወደውን በምናውቀው ልክ ስንሰራ ነው። ይህንና በሕይወት ጉዞ የምንወደውና ከምናውቀው ጋር ካገኘነው ጋር አይገጥም ይሆናል። የምንወደውን ቶሎ እናገኝ ይሆናል። እናም ያገኘናቸውን እየሰራን ወደምናውቀው እናመራለን። ቀጥሎ የምንወደውን እንጨብጣለን። ይህን ንግግር የሚያደርገው ሰው ከዩኒቨርሲቲ በማዕረግ ተመርቆ አንድ ዓመት ሥራ አልነበረውም። ራሱን ፈልጎ ለማግኘት ሀያ ሦስት ዓመት የአካዳሚክ ሕይወቱን አርባ ሦስት ዓመት አጠቃላይ እድሜውን ፈጅቷል። የምናውቀውና የምንወደው እስኪገኙ ድረስ የህይወት ፍለጋ ይቀጥላል። የሰው ልጅ ፍለጋ አያልቅም። ፍለጋው አለማለቁ ደግሞ የመኖር ተስፋው፣ የመኖር ፍላጎት ቁልፍ ጉዳይ መሆኑ ይገርማል። ሰው የሚፈልገውን ካገኘ የሚጠብቀው ሞቱን ነው እንዲል ኢትዮጵያዊ ጎርጎሮስ ቅዱስ ሊቅ። የሚያኖረን የማያልቀው ፍለጋችን ነው ይለናል። ውድ የዛሬ ተመራቂ ወንድሞቼና እህቶቼ፣ ሰው ካለው ከፍሎ ወይም ቀንሶ ይሰጣል። ኢትዮጵያዊ ወላጅና ቤተሰብ ግን የሌላቸውን ለልጆቻቸው ይሰጣሉ። ያላገኙትን ለልጃቸው ያድላሉ። የብዙዎቻችን ወላጆችና አሳዳጊዎች ዲግሪ የላቸውም። ዩኒቨርሲቲ አልገቡም። ዶርሚተሪ፣ ላይብረሪ፣ ላቦራቶሪ አልረገጡም። ክሬዲት አወር፣ ሬግዛም፣ ላብስትሪት አያውቁም። ዶክተራ በግንጂ ፍቅር እንደሚሸመት አያውቁም። አንድ ነገር ግን ያውቃሉ። አንድ ነገር ግን ያውቃሉ፣ ጨለማ ውስጥ ሆኖ ለልጆቻቸው ማብራት የማጨርቅ ለብሶ ልጅን ጋዋን ማልበስ በደንብ ያውቃሉ። ሳይማሩ የተማረ መፍጠር፣ ሳይማሩ የተማረ መፍጠር፣ ሳይማሩ አገር መቀለብ፣ ሳይማሩ ሀገር መገንባት፣ ሳይማሩ ሀገርን በነጻነት ማቆየት በደንብ ያውቃሉ። በጥቅሉ የብዙዎቻችሁ ወላጆች የእናንተን እድል አላገኙም። እነሱ ያላገኙትን እድል ለእናንተ ስለሰጡ፣ ከዚህ በላይ ፍቅር የለምና ወላጆቻችሁን ውደዱ። ሁሌም ስለ ኑሯቸውና ስለ ደህንነታቸው አስቡ። ከነዚህ ሞራለ ጠንካራ ቤተሰቦችና ማህበረሰቦች ጀርባ ደግሞ ኢትዮጵያ አለች። እናት ሀገር፣ ጥንተ ነገር፣ ስረ መሰረት፣ ላንድ ኦፍ ኦሪጅን፣ አናይከን ኦፍ ፍሪደም፣ ብትቆሰቁል የማጠፋ ብትገፋ የማትወድቅ፣ ብትታምም የማትሞት፣ ብትደይ የሚያሳጣው የማታጣ ባለጸጋ ኢትዮጵያ በልቶ በልቶ ከሚርበው፣ ለብሶ ከሚበርደው፣ ሞልቶስ ከሚስገበገበው በላይ የሞራልና ክብር የምትሰራ ድንቅ አገር አለች ኢትዮጵያ። ባልተማሩት ተገንብታ በተማሩት የምትሰቃይ አገር አለችን በክፉ ተግባራችን የተነሳ ዜጎቿ በድህነት የምንኖርባት ሀብታም ሀገር አለችን። ኢትዮጵያ እናም የዛሬ ተመራቂዎች ለእነዚህ የከበሩ ወላጆችና ምስጢራዊት ሀገር ኢትዮጵያ ምን ታበረክቱ ይሆን? ልብ በሉ። በሀገራችን ብዙ ባለ ዲግሪዎች አሉ፣ ብዙ አዋቂዎች ግን የሉንም። ብዙ ባለሙያዎች አሉን፣ ችግር የሚፈቱ ግን ብዙ የሉንም። ብዙ የሚናገሩ እንጂ ብዙ የሚሰሩ የሉንም። ብዙ ስሜታውያን እንጂ ብዙ በምክንያትና በጥልቀት የሚያስቡ የሉንም። ብዙ የሚወስዱ እንጂ ብዙ የሚሰጡ የሉንም። የሚበቱን እንጂ የሚሰበስቡ ብዙ የሉንም። ሀገር የሚያቆስሉ እንጂ ሀገር የሚያክሙ ብዙ የሉንም። እንግዲህ እናንተ የትኛውን ቁጥር ትጨምሩ ይሆን? የተማረ ይግደለኝ ይላል ሀገረ ሰው። የዚህን የተማረ ሰው የማክበር መገለጫ ስነ ቃል አሁን አሁን በፍካሪያዊ ትርጉሙ ሳይሆን በእማሪያዊ ትርጉሙ እውን እየሆነ ይመስላልና፣ እናንተ ፍካሪያዊ ትርጉሙ እንድትዙ ፈጣሪ እንዲረዳችሁ እመኛለሁ። አንድ ሊቅ እንዳለው መጥፎ ሰው ጥሩ ባለሙያ ሊሆን አይችልም፣ መጥፎ ባለሙያም መልካም ሰው ሊሆን አይችልም። እንግዲያውስ መልካም ሰውና ጥሩ ባለሙያ ለመሆን ትጉ። የተዋጣላችሁ ለአገር ለወገን መከታ የምትባሉ ምሁር ባለሙያ የምትሆኑት የተስተካከለ ስብዕና ሲኖራችሁ ነው። ቅንነትን፣ ደግነትን፣ አዛኝነትን፣ ታታሪነትን፣ ለመማር ዝግጁነትን፣ ፈጣሪ መፍራትን ገንዘብ አድርጉ። በመንጋ ማጥፋት፣ በጋራ መብላት እንጂ በጋራና በማንጋ ማሰብ አይቻልምና ብቻችሁን ሁናችሁ አስቡ። ሀሳባችሁን አካፍሉ። ስራ ላይ ግን ተባበሩ። ህይወት በምዕራፍ የተከፋፈለች ናት። አንድ ምዕራፍ ሲያልቅ ሌላ ይከፈታል። በሕይወት ዘመናችሁ አንዱንና ወርቃማው ምዕራፍ ዛሬ በስኬት ዘግታችሁታል። ለነገ ራሱ ክፋቱ ይበቀዋል። ስለ ስለነጋ አትጨነቁ እንደተባለ ዛሬ ከወዳጅ ዘመዶቻችሁ ጋር ደስ ይበላችሁ። በዚች ብርቅ በሆነች የደስታ እለታችሁ ደስታችሁ ፍጹም ይሆንላችሁ ዘንድ ልባዊ ምኞቴ ነው። ሕይወት፣ ደስታና ሐዘን፣ ስኬትና ውድቀት ማግኘትና ማጣት የሚፈራረቁባት በመሆኑ የጥበበኛውን ንጉሥ ሰለሞን ምትሃታዊ ቀለበት በመሃል እጃችሁ ያዙ። ታሪኩን የተወደደ ሚቴዎሎጂ ስለሆነ ልታውቁ ትችላላችሁ። ዚስቱ ሻል ፓሳ ወይ፣ ይህም ቢሆን ያልፋል የሚል ስለሆነ መከራ ሲገጥማችሁ ብዙ አትቆዝሙ፣ ደስታ ሲገጥማችሁም በጣም አትፈንድቁ። ቢኮ ዚስቱ ሻልፓሳ ወይ እንዲል በነገራችን ላይ የዛሬው ቀንም ያልፋል እና በዚህ በሚያልፈው ቀን ፍጹም ደስ ይበላችሁ። ደስታችሁን ቀድሱት፣ ያለ ልክ በመብላትና በመጠጣት ሳይሆን በሕሊና እርካታ ወላጆቻችሁንና መምህራኖቻችሁን እና ፈጣሪን በማመስገን በልዩ ደስታ አክብሩት። ሂዱ፣ ዛሬም ደስ ይበላችሁ። በድጋሚ እንኳን ደስ ያላችሁ። እግዚአብሔር ዘመናችሁን ይባርክ። አመሰግናለሁ።